በጥሩ ዋጋ እየሸጠ ደስታ የተሞላበት ሕይወት የሚኖር አዛውንት ነበር። ከዕለታት አንድ ቀን በከተማ ውስጥ ከሚገኙ ድሃዎች መካከል አንዱ መጣና ሰዓሊውን በስራህ ብዙ ገቢ እያገኘ ለምንድነው በከተማ ያሉ የኔ ቢጤ ድሃዎችን ለመርዳት ንፉግ ያደረገ የዚያ ልኳንዳ ቤት ባለቤት እዚህ ግባ የሚባል ገንዘብ ሳይኖረው ለድሃዎች በየቀኑ ሥጋ ያድላል። በተመሳሳይ ሁኔታ የዚያ ዳቦ ቤት ባለቤት ዘወትር በየቀኑ በነፍስ ወከፍ ለድሆች ዳቦ ይሰጣል በማለት ጠየቀው። ሰዓሊው ምንም መልስ ሳይሰጠው በሰከነ መንፈስ ታጅቦ በስሱ ፈገግ አለ። ድሃው በሰዓሊው ዝምታ ተበሳጭቶ ከቤት ውስጥ ተስፈንጥሮ ወጣ። ወደ መሃል ከተማ በመገስገስ አላፊ አግዳሚውን እያስቆመ ሰዓሊው ብዙ ሀብት ቢያከማችም ድሆችን ለመርዳት ፍላጎት የሌለውና ስስታም ነው በማለት ወሬ መንዛት ጀመረ። የአካባቢው ነዋሪዎች በሰዓሊው ላይ ጥርስ ነከሱበት። ማህበራዊ መገለል ደረሰበት። የሚያናገረው አንድ ሰው እንኳን አጣ። ከተወሰኑ ቀናት በኋላ አዛውንቱ ሰዓሊ ክፉኛ ታመመ። ከአካባቢው ነዋሪዎች መካከል አንድም ሰው ትኩረት የሰጠው አልነበረም። ከጎኑ ማንም ሳይኖር ብቻውን ሞተ። ቀናት በነፋስ ፍጥነት ነጐዱ። የከተማዋ ነዋሪዎች የልኳንዳ ቤቱ ባለቤት ለድኾች በነፃ የሚያድለውን ስጋ እንዳቆመ አስተዋሉ። የዳቦ ቤቱ ባለቤትም ለሚስኪኖች በነፃ የሚያከፋፍለውን ዳቦ እንዳቋረጠ ተገነዘቡ። ድሆቹ በልኳንዳ ቤቱ በር ፊትለፊት ቆመው የለመዱትን ስጋ ለማግኘት ቢማጸኑ ሰሚ አጡ። በዳቦ ቤቱ መስኮት ዙሪያ ቢያንዣብቡም ለስም እንኳ የሚያዳመጣቸው አንድ ሰው አጡ። የከተማ ነዋሪዎች ተሰብስበው የልኳንዳና ዳቦ ቤቶቹን ባለቤቶች ዘወትር በየቀኑ ለድሆች ተሰጠ የነበረውን ስጋና ዳቦ ለምን አቆማቸው ብለው ሲጠይቋቸው በየቀኑ ለከተማዋ ድሆች በነፃ የምንሰጠውን የስጋና ዳቦ ዋጋ በየወሩ የሚከፍለን አዛውንቱ ሳሪ ነበር። ከሱ ኅልፈት በኋላ ክፍያ የሚፈጽምልን ሰው ባለመኖሩ በነፃ ማደሉን አቋርጥነዋል በማለት ወሽመጥ ወራጭ ምላሽ ሰጥቷቸው፣ የተወሰኑ ሰዎች በአንተ ላይ ክፉ ጥርጣሬ ሊያሳድሩ ይችላሉ። አንዳንዶች ደግሞ እንደ ኀጫ በረዶ የጠራህ አድርገው ሊስሉ ይችላሉ። ሁለቱም አይጠቅሙህም አይጎዱህም። ቁም ነገሩ ያለው አላህ ስላንተ የሚያውቀው ትክክለኛ ማንነትህ ላይ ነው። ለክፉ አሳቢዎች ክፉ ምላሽ ላለመስጠት ጥረት አድርግ። ደግነትህ ለብዙዎች የእድሜ ማራዘሚያ ሰበብ ስለሆነ እንዳይከስም ጠብቀው። ለጋስ በመሆን በምላሹ ከሌሎች ምንም ነገር አትጠብቅ። የጊዜ ጉዳይ ቢሆን እንጂ መልካም ነገር ሁሌም ከፈጣሪ በጎ ምላሽ አለህ። ሕሊና ይረካ ዘንድ ከመቀበል ይልቅ ሰጪ ሁን። በምግባርህ አላህን ስብሓነሁ ወተዓላ ለማስደሰት ሁሌም ጥረት አድርግ። እርሱ ከወደደ ደስታ በእጅህ ትገባለች

ግንኙነቱ ሁሉ ከአላህ ጋር ነውና ዱንያ ላይ ስትኖር ኑሮህን ከአላህ አንጻር ኖር። ስራህንም ስትሰራ ለአላህ ብቻ ብለህ ስራ። ስለ አላህ ስትኖር አላህ ይወድሃል፣ ሰዎችም ዘንድ ተቀባይነት ይኖርሃል። ስለ ሰው ስትኖር ግን አላህ ይጠላሃል፣ ሰዎችም አንቅረው ይተፏሃል። ሰዎች ስለ አንተ ያሉትን ያልሆነ ነገር ስታስብ በትችታቸው አትሸማቀቅ። በመልካምነትህ ያወደሱህ እንደሆነም በሙገሳቸው አትሞቅ። በርግጥ የምትሰራው ለአላህ ከሆነ ሁሉን ነገር፣ አድናቆቱንም ትችቱንም እኩል እይ። ያኔ መስመር አትለቅም፣ ሚዛን አትስትም፣ ከፍትላለህ ንጉስ ትሆናለህ። ታሸንፋለህ። ሰው የሚቆመው በጓደኞቹ ብዛት አይደለም። ዋስትናና ደህንነት የሚሆነውን ገንዘቡ አይደለም። የሰው ሰላምና ደህንነቱ ከአላህ ዘንድ ነው። እሱ ይውደድ፣ እሱ ሲወደ ያስወድዳል። ስለሆነም ከውጭህ ይልቅ ለውስጥ ጥሩነት ተጨነቅ። ምድር ላይ የተገኘነው መልካም ሥራ እንድን ሥራ ነው። ከመልካም ሥራዎች ሁሉ ቀዳሚው አላህን ማምለክ ነው፣ ሌሎች ይከተላሉ። መልካም ሥራ ማለት መልካም ሥነ ምግባር ነው። መልካም ሥራ ማለት ተፈጥሮአዊ ምሪት ነው። መልካም ሥራ የጥንት የጠዋት እሴት ነው። መልካም ሥራ ለፊት ጸዳል፣ ለልብ ብርሃን ነው። ቀልብን ያበራል፣ ነፍስን ያረካል፣ ውስጥን ያፈካል፣ ለሰውነት ጭምር ጥንካሬ ይሰጣል። መልካም አድርጎ በጎ ሰርቶ የከሰረ አንድም ሰው የለም። በጎ ሥራ ለራስ ነው፣ ዞሮ ዞሮ ተመልሶ ይመጣል። በምድር ላይ እስካለህ ድረስ መልካም ሥራ። በበጎ ሥራም ውለታን አታስብ። ባይሆን ልማድህንና ባህሪ አድርገው። ሌላው ቀርቶ ክፉ ለሆነብህ ሰው እንኳን መልካም ሥራ። መጥፎን በጥሩ መልስ። ያደረከው መልካም ነገር አሉታዊ ምላሽ ይዞ ቢመጣም አትጸጸት። ውጤት ቢኖርህም ባይኖርህም ምንዳውን ማግኘትህ አይቀርም። በመልካም ሥራ አላህን ብቻ አስብ። በጎ ብታደርግ የዚያ በጎ ያደረግክለት ሰው ህይወቱ ይሻሻላል። መጥፎ የሠራብህን በጥሩ ብትመልስለት አስተሳሰቡ ይለወጣል፣ አመለካከቱ ይቀየራል። መልካም በመስራት